ሰላም ጤና ይስጥልን ባላችሁ በት ዓለም ሁላ ሰላማችሁ ይብዛ እያለን የቻናላችን ተከታታዮችና ቤተሰቦች በሙሉ ለዕለቱ የተዘጋጁ መረጃዎችን ይዘመጠናል። ከመረጃዎችን ጋር አብራችሁን ቆዩ። ብልጽግና ለመከላከያ ስልጠና የሰበሰባቸውን ከ850 በላይ ወጣቶች መበተኑ ተሰማ። የብልጽግናው አገዛዝ ሁሌም ፋኖን ከ30 ድረስ አጸዳለው የሚል ተደጋጋሚ ትርክት ቢያሰራጭም፣ በአንጻሩ የተመካበት ኃይል እንደ በረዶ እየሟሟና እየተንሸራተተ ብቻውን እየቀረ ነው። ያለፉት ወራት ከመላው የሀገሪቱ ክፍል ወጣቶችን ከትምህርት ቤት የእምነት ተቋማት ከገበያ ቦታዎች ከስራና ከመኖሪያ ቤታቸው እንዲሁም ከመጠለያ ካምፖች ጭምር በሀይል እና በግፍ እየወሰደ በማሰልጠና በማስታጠቅ ፋኖ ያለበትን ማጥለቅለቅ ብሎም ቢያስብ በግድና በኃይል በኃይል የተወሰዱት ወጣቶች ግን ፋኖን ከመንፋን የሚልቅ እጅ መስጠት ህዝበ ትግሉን በመቀላቀል ማገዝ መርጠዋል። ዛሬ ደግሞ ወደ አድማ ብተናና ና መከላከያ ማሰልጠኛዎች ሲወሰዱ ከጎንደርና ከአካባቢው በኃይል እየታነቁ ተሰብስበው የነበሩ ከስምንት መቶ ሀምሳ በላይ ወጣቶች እናንተም እንደሌላው ፋኖ መቀላቀላቸው አይቀርም በሚል ቀድሞ በትኗቸዋል። እነዚህ አካባቢ ላይ ካለ መጋዘን ተዘግተው በረሃብና በውሃ ጥም ሲቀጡ ሰንብተው ተስፋ ቆርጦ ብትሁ ናቸዋል። በሌላ በኩል የአማራ ፋኖ ብሔራዊ ላስታሳ ምንኮር በላሊበላ ከተማ በአገዛዙ ካሪዎች ለጨረታ የቀረቡ የህዝብ መሬቶችን ማንኛውም ባለሀብት እንዳይገዛ አስጠንቅቋል። አገዛዙ በላሊበላ ከተማ ላይ ወጣቶችና የህዝብ ንብረቶች የሆኑ ሶስት መሬቶች ለጨረታ አቅርቧል። የላሊበላ ከተማ መዘጋጃ ኃላፊ በአቶ መሳይ ወዳጅ የቀጭን ትእዛዝ ባለሙያዎችን በማስፈራራት ጨረታው በአንድ ቀን እንዲፈጸም ባይፈጸም ከእናንተ ራስ አልወርድም ብሎ በማስፈራራት ጨረታው እንዲለጠፍ ተደርጓል። በመሆኑም ማንኛውም ባለሀብት በማወቅም ይሁን ባለማወቅ በጨረታው እንዳይሳተፍና እና እንዳይገዛ ከዛ ውጭ በጨረታው ላይ አሸናፊ ሆኖ የገዛውን ብቻ ሳይሆን የጨረታ ሰነድ የሚገዛ ግለሰብም ማስጠንቀቂያ ተሰጥቶታል። ይህ በእንዲህ እንዳለ ስምንት መከላከያዎች ከነ ሙልቃቸው አማራ ፋኖ ብሄል ጎንደር ቀጠና ለዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ እጅጉ ክፍለ ጦርን ተቀላቅለዋል። አቶ ታየ ደንዳዓ ስለ አብይ አህመድ እንዲህ ሲሉ ተሰምቷል። አብይ አህመድ ስብሰባ ላይ በግልጽ እንዲህ ብሏል። ጁንታው ወደ አማራ ክልል ዘልቆ እንዲመጣ ይፈቅድ ነኛ ነን። ምክንያቱም ፋኖ ፋኖ እያለ የሚፎክረውን እንዲመታልን ስለምንፈልግ የትግራይ ጦርነትን የጀመርነው እኛ ነን። አትስረቁ አንልም፣ ሳታሳውቁና ሳታብዙ በመጠኑ ስረቁ የሚል ንግግር በግልጽ ስብሰባ ላይ ተናግሯል። ሽመልስ አብዲሳን አትንኩብን፣ እስከ ዛሬ ወደፊትም እንደ ሽመልስ አይነት መሪ በታሪክ አይገኝም ብሏል። ሸኔ የሚባል ሰው ስታገኙ ድምጻችሁን አጥታችሁ ግደሏቸው፣ በአደባባይ አታስጩሁብን። ከዚህ በተጨማሪ አቶ ታዬ የሚከተሉትን አክለዋል። አብይ አህመድ እናቴ በሰባት አመቴ ንጉስ እንደመሆን ትንቢት ነግራኛለች የሚል ንግግር ካደረገ ጀምሮ አህዳዊና ንጉሳዊ አገዛዝ እንደሚመሰረት የህዝብ ጥያቄና የብዙዎች መብት የሚባል ነገር እንደሚያስጨንቀው ቀድሜ መንቃትና እና መባል ነበረብኝ። ይህ ትልቅ ውስተቴ ነው። አዳዲስ ፕሮጀክቶችን ከማስመረቅ ባሻገር ከዚህ በፊት ወደ ስራ የገቡ ፕሮጀክቶችን ሂደት መከታተል ያስፈልጋል የሚል ጽሁፍ በፌስቡክ በመጻፌ ሽመልስ አብዲሳ አልተደሰተም። ስለሆነም ይህን ጽሁፌ ከፌስቡክ እንዳጠፋው በሽመልስ አብዲሳ አልታዘዝኩኝ እኔም ጽሁፌን አላነሳም አላጠፋም የሚል አቋም ሲይዝ መኮራረፍ ተፈጠረ። ጨፌው ላይ አንዳንድ ጥሩ ያልሆኑ አሰራሮችን በመናገር አቶ ታየ ደንዳ ከመንግስት በላይ እየገነነ ያላመንኩበትን አልቀበልም እያለ ለአመራር ትእዛዝ ስላልተመቸ ከህዝቡ ማራቅ ስላለበት በሹመት ሰበብ ወደ ሌላ ቦታ ገለል ማለት አለበት የሚል አቋም በሽመልስ አብዲሳ ተወሰነ። በዚህም ምክንያት ወደ ሰላም ሚኒስትር ዴኤታ ተመደቡ። አብይ አህመድ በአንድ ወቅት እኔን ጠርቶ አማራን ላጠፋ ነው፣ አማራን እያፈረስኩ ነው የሚል ሀሳብ በግልጽ ነገረኝ። እኔ የታገልኩት ኦሮሞ ነጻ እንዲሆን እንጂ አማራ እንዲጠፋ አይደለም የሚል አቋም ያዝኩ። በዚህም አቋሜ ምክንያት በመንግስት የተመደበልኝ ጠባቂ አነሱት። ይህ ሲሆን የደህንነት ስጋት ስላለብኝ ጠባቂ እንዲመደብልኝ ወይም ፌዴራል ፖሊስ ጥበቃ እንዲያደርግልኝ ይደረግ ብዬ ለአብይ አህመድ ስነግረው አብይ አህመድ ግን እኛ አንገል የለህም ስለሌላው አይገባኝም የሚል ቀጭ ምላሽ ሲመልስልኝ ጠላቴ እና ገዳይ ማን እንደሆነ ገባኝ። አብይ አህመድ ኦሮሚያ ላይ ብቻም ሳይሆን በመላ ኢትዮጵያ፣ ከዛም አለፍ ሲል በመላ ምስራቅ አፍሪካ ሰላም እንዲሆን አይፈልግም። በጦርነቱ አዝርት ውስጥ መኖር የሚፈልግ በጦርነት ሽፋን የፈለገውን የሚያግት ያሻውን የሚገድ ሰው መሆኑን በሚገባ ተረድቻለሁ ሲሉ አቶ ታየ ደንዳዓ ሀሳባቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ምስራቅ አማራ ኮር ሁለት ዞብላምባ ክፍለጦር አያ ቆቦ ላይ ከመቶ በላይ ጠላትና ሙት ቁስለኛ በማድረግ ታላቅ ድል ትርጉና በአማራ ፋኖ ቢሮ ኃይል ምስራቅ አማራ ኮር ሁለት ዞ ብላምባ ክፍለ ጦር ዛሬ ከንጋት አንድ ሰዓት ጀምሮ በኋላ ውጊያ በሶስት ግንባሮች ማለትም በራያቆቡ ሆርማት እስከ አራዱም ጥቁር አስፓልት አንደኛ ሻለቃ ና ሁለተኛ ሻለቃ አዲሽ ቃ ምድብተኛ እንዲሁም የክፍለ ጦሩ ቀኝ በጋራ ከፈንቴ ኪዳ ምረት እስከ ቀመሌ ተክለ ሃይማኖት ና አራተኛው በረኛው ሻለቃ ተኩሎች ዙሪያ በአጠቃላይ ከመቶ በላይ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ጀብዱ በመፈጸም ድል ተጎናጽፈዋል። በተጋድለው ጠላት ሆርማት ና አዲሱ ሰፈር እስከ ፈንቴ ኪዳ ምረት ድረስ ባለ ግንባር ከዚ ዘጠና በላይ ሙትና ቁስለኛ የሆነ ሲሆን በአራት ፓትሮል ና በአንድ ኦረል አስክሬንና ቁስለኛውን ሲያመላልስ ውሏል። በሌላኛው ግንባር ከቀመሌ ከአርባ በላይ ዙፋን ጠባቂ ሰራዊት ሙትና ቁስለኛ ሲሆኑ እየተዛዘለ ወደ ቆቦ ከተማ ሆርማትና የጠላካም ፈርጥቷል። በሶስተኛው ግንባር ተኩለሽ ከተማ አራተኛው ወይም በረሃኛው ሻለቃ አንድ ሻምበል ና ዲሽቃና ምድብተኛ ስምንት በመደምሰስ ዘጠኝ በማቁሰል የጥላት ምሽግ ጭምር በማስለቀቅ ታላቅ ድል ተጎናጽፏል። በዚህ ከባድ ትንቅና ተጋድሎ በሶስት ግንባሮች በአጠቃላይ ከመቶ በላይ የጥላ ላት ኃይል የተደመሰሰበትና የቆሰለ ሲሆን የፋኖ ምት መቋቋም አቅቶት በመሸሽ ላይ የነበረ የጠላት ኃይልና ተጠባባቂ ኃይል አትሽሽ ተዋጋ ልዋጋን በሚል ንትርክ ምክንያት ከአምስት ደቂቃ በላይ ጨበጣ ውጊያ በማድረግ በርካቶች ሙትና ቁስለኛ ሆነዋል። ፋኖ መሩ የአማራ ሕዝብ ከትግል ጀመረ 22 ወራት አስቆጥሯል። በዚህም 22 ወራት በላይ ባስቆጥረው የትግል ሂደትም ብዙ አመርታዎችን አሳይቷል። ከነዚህም መካከል ወቅቱ የሚጠይቀውና ትግሉ የሚያስፈልገውም በሰው ኃይል በወታደራዊ ቁሳቁስና በፖለቲካዊ እድገት ከጊዜ ወደ ጊዜ እያደገና ና እየተመደገ በመምጣቱ በተበታተነ መንገድ ይካሄድ የነበረው የትግል አካሄድ ተቋማዊ ቅርጽና አሰራርን በተከተለ መንገድ በመድረሱ አደረጃጀቱ ህግና የግጥ አገገን እንዲሁም መመሪያ መሰረት አድርገው ከመሰራታቸው የተነሳ እየጎመራ ወደ ኮራ አድረጃጀት ደርሷል። እንደ አስፈላጊነቱ ቀጣይም ወደ ላቀ ወታደራዊ አደረጃጀት ከፍ የሚል ይሆናል። በወታደራዊ ቁሳቁሶችም ቢሆን ትግላችን ወደፊት እየተራመደ ባለበት ፍጥነት ልክ ታጥቀናል፣ እየታጠቅንም እንገኛለን። ይህ በሰው ኃይል በወታደራዊ በፖለቲካና ና በአደረጃጀት ወደ ከፍታ መምጣት ያምራል ማሻል ሻል እንዲደረግ አስፈላጊ ሆኖ ተገኝቷል። ስለሆነም የአማራ ፋኖ ቢሮል ጎንደር ቀጠና ዳግማ ቴዎድሮስ አምስተኛ ኮር ፋና የውቤ ክፍለ ጦር በተለያዩ ስራ ክፍሎች የስራ አስፈጻሚዎችን የኮሮ ሰብሳቢና ስራ አስፈጻሚዎች በተገኙበት የአመራር ድርድርን ሰርቷል። የፋና የውቤ ክፍለ ጦር አመራሮች አባላት በመነጋገር በመወያየት የቀጣይ ተቋማዊ ስራዎችን በብቃትና በጥራት ለመስራት በጋራ ቃል ገብተዋል። ለትግላችን የሚያስፈልገውን ሁለንተና ያሻራ ለመሰረፍ ደከመኝ ሰለችን ሳንል በአንድነት በመቆም የወደፊት ጉዟችንም እናስቀጥላለን ብለዋል። በቀጣይ ረጃም ስቦ ማስከዳቱ እንደቀጠለ መሆኑን መረጃዎች ይገልጻሉ። የአማራ ፋኖ ብሄር ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በብርጌዱ ቃኝና መሀንዲስ አባላት ድጋፍና ክትትል አምስት አድማ ብተና፣ አንድ የመከላከያ አባል የኦሮሞ ተወላጅ ማስከዳት ተችሏል። የጥላት ኃይልን ከርተው ፋኖን የተቀላቀሉ የአድማ ብተና አባላት እኛ ይላሉ ወደ አድማ ብተና የገባንበት ዋናው ምክንያት እኛ አማራዎች መጀመሪያም ቢሆን ስልጠና ተቋም ስንገባ የራሳችን ወገን ፋኖን ለመውጋት ሳይሆን በጥላት በጀትና ረሽን ሰልጥነን ትጥቃችን ከጠላት ቀን ለመውጣት ነው፣ በማለት ረዳ ሲሆን በመጨመር እኛ ስልጠና ላይ እያለን ፋኖ ዘራፊ ነው፣ የእናቱን መቀነት የሚፈታ ሥርዓት አልባ ነው እያሉ ስም እንደሚያጠፉ እንዲሁም ከርታችሁ ብትወጡ ለምን ገባችሁ ለምን እስካሁንም ተዋጋችሁን በማለት በበቀል ይገሏችኋል፣ ንብረታችሁን መሳሪያችሁን ይቀማችኋል እያሉ የሐሰት ፕሮፓጋንዳ እለት ከእለት እንደሚዘሩ ያስረዱ ሲሆን የአድማ ብተና አባላቱ ግን ከውስ ከርታው እስኪወጡ ኦፕሬሽን በማበላሸትና መረጃ ሲሰጡ እንደነበረ በማስረዳት ምቹ ሁኔታ ሲያገኙ ጓደኞቻቸው ለመክዳት ዝግጁ እንደሆኑ አስረድቷል። አሁን ግን ጠላት ምክንያት እንደሚኖረው ሳይሆን እኛ ከርተን ከመጣንበት ከተማ እስከ ባህር ዳር ብርጌድ ካምፕስ እስክንደርስ በልዩ እንክብካቤና ሰላም ደርሰን ጥቃችንና መሳሪያችን ማንም አልነካብንም። ለመታገልም የደውን ፈረሱ ሚሄው ምቹ ነው እንደ ተባሉ ማስረዳት ችለዋል። ከጠላት ተቋም ከድሮ መከላከያ ሰራዊት ከአሁኑ አብይ አህመድ ገዳይና አፋኝ ስርዓት ተላላኪና አስፈጻሚ ከሆነው ተቋም መከላከያ የከደው ወደ መከላከያ ተቋም የተቀላቀለው ከአራት አመት በፊት ሲሆን ከህውልና ትግሉ ከሰሜን ጦርነት ቀጣ ወደ አማራ ክልል ዳንግላንጅ ባራ ፍኖ ሰላም በመንቀሳቀስ የሰራ ሲሆን ዛሬ ላይ አብይ አህመድና ብርሃኑ ጁላ የውሸት ፖለቲካ ሰለባ ስላደረጉ ይህንን በመረዳት ምንም እንኳ የነበርኩበት ተቋም ፋኖ ብትቀላቀሉ ይገሏቸዋል ያርዷቸዋል እያለ ፕሮፓጋንዳ እያዛባብ ያሸማቀቀንም ለሁለት ዓመት ያየሁት የአማራ ሕዝብ እና ፋኖ ጠላት ባወራው ልክ ሳይሆን በተቃራኒው በመሆኑ ከዛሬ ጀምሮ ከፋኖ ጋር በመታገል ጨቋኙ ናገደውን የኢትዮጵያ ሕዝብ ካንሰር የሆነውን የአብይ አህመድ ስርዓት ለመገርሰስ ከዛሬ ጀምሮ ፋኖ መሆኑን አረጋግጧል። በመጨረሻም ወደ ውጭ ዜናዎች ስናልፍ ዶናልድ ትራምፕ በህዳሴው ግድብ ላይ አወዛጋቢ መልእክት አስተላለፈ። ፕሬዚዳንት ዶናልድ ትራምፕ ራሳቸው በሚቆጣጠሩት በቱሩዝ ሶሻል ገጻቸው በኢትዮጵያውያን ገንዘብ የተገነባው ነው የዳ ሲሆን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገ ግዙፍ የኢትዮጵያ ግድብ ነው በማለት ገለጹ። ፕሬዚዳንቱ ቱሩዝ በተሰኘ ማህበራዊ ሚዲያ ገጻቸው በአሰራጩት ጽሁፍ በግብጽና በኢትዮጵያ መካከል ሰላም በማስፈኔ የኖቤል የሰላም ሽልማት አላገኘውም ካሉ በኋላ በቅምንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል በማለት መልእክት አስፍረዋል። ውድ አድማጭ ተመልካቾቻችን፣ የዕለቱ መረጃዎቻችን ስትከታተሉት የቆያችሁት ነበረ ስትከታተሉ ስለነበር ከልብ እያመሰገንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልን በሌላ መረጃዎች እስክንገናኝ መልካም ጊዜ ተመኝንላችሁ። መልካም ጊዜ።